ግብርና ኮሌጆች የተቋቋሙበት ዋና ዓላማ የግብርናውን ዘርፍ ለማዘመን የሰለጠነ የሰው ኃይል ያስፈልጋል። ይሄን የሰለጠነ የሰው ኃይል ለማፍራት ደግሞ ተቋም ያስፈልጋል። እነዚህ የግብርና ኮሌጆች በግብርናው ዘርፍ የሰለጠነ የሰው ኃይል መሰልጠን ብቻ ሳይሆን በተግባር ግብርናውን በተገቢ መንገድ ያወቀ በተግባር ግብርናው ሊደግፍ የሚችል የሰው ኃይል ለማፍራት በጣም ከፍተኛ አስተዋጽኦ ያላቸው ኮሌጆች ናቸው። እነዚህ ኮሌጆችም የወረታ ግብርና ኮሌጅ የመርጡለ ማርያም ግብርና ኮሌጅ እና የኮምቦልቻ ግብርና ኮሌጆች ናቸው ሶ እነዚህን የግብርና ኮሌጆች ደግሞ በበላይነት ለማስተባበር ለመደገፍ ትልቅ ኃላፊነት ያለበት ግብርና ቢሮ ነው። ይሄን ታሳቢ ያደረገ ደግሞ መድረክ በዛሬው ዕለት እነዚህ ኮሌጆች ከዚህ በፊት ምን ሰሩ፣ ቀጣይስ ምንድነው መስራት ያለባቸው የሚል የልምድ ልውውጥ የሥራ ግምገማንም መሰረት ያደረገ መድረክ ነው ያካሄድነው በዚህ መድረክ የኮሌጆቹ ማኔጅመንት አባላት ተገኝተዋል። የትምህርት ክፍል ኃላፊዎች ተገኝተዋል። እነሱ ብቻ ሳይሆኑ ኮሌጆቹን በዘላቂነት በመደገፍ በማስተባበር ክፍተታቸውን በመሙላት ሚና አላቸው ብለን ያሰብናቸው አካላትንም ጭምር ከባህር ዳር ዩኒቨርሲቲ፣ ከክልል ሲቪል ሰርቪስ፣ ከሲኦሲ ማዕከል ከሌሎቹም አጋር ተቋማት ጭምር እነዚህን ኮሌጆች ቢደግፏቸው የተሻለ ኮሌጆቹ ያድጋሉ፣ ውጤታማ ይሆናሉ ያልናቸውን አጋር ተቋማት ጭምር ጠርተን ነው መድረኩን ያካሄድ ነው። ስለዚህ ኮሌጆቹ በዚህ ደረጃ ነው ያሉት ማለት ነው። ኮምቦልቻ ግብርና ኮሌጅ በምስራቅ አማራ ውስጥ ያለ አንጋፋ ኮሌጅ ነው። ኮሌጁ በ1970 ዓ.ም ተመሰረተ ነው የተመሰረተው። ስለዚህ ወደ 47 ዓመት እድሜ ያለው ኮሌጅ ነው ማለት ነው። ኮሌጁ ከተመሰረተ በኋላ በተለያየ የትምህርት ዘርፎች ማለትም በእንስሳት ሀብት፣ በእንስሳት ጤና፣ በተፈጥሮ ሀብት፣ በእጽዋት ሳይንስ፣ በመስኖ ልማት ማኔጅመንት፣ በመስኖ ምህንድስና፣ በኮኦፕሬቲቭ ወይንም በኮኦፕሬቲቭ ማኔጅመንት እና አጠቃላይ አካውንቲንግ ስልጠናዎችን እየሰጠ ያለ አንጋፋ ተቋም ነው። እንዳጋጣሚ ሆኖ የኮምቦልቻ ግብርና ኮሌጅ ለስልጠናም ሆነ ለስራ በጣም ጥሩ አካባቢ ያለው በጣም የተመቸ የግብርና ኮሌጅ ነው። ከተማው ውስጥ ያለ የግብርና ኮሌጅ ነው። ስለዚህ ቀደም ሲል ጀምሮ አጠቃላይ ግቢ ከማስዋብ ጋር ተያይዞ የሚሰሩ በርካታ ስራዎች ነበሩ። ኮሌጁ የግብርና ኮሌጅ እንደመሆኑ መጠን በኮሌጃችን ውስጥ አጠቃላይ በአትክልትና ፍራፍሬን በማልማት የተለያዩ ዛፎችን በመትከል የላንድስኬፒንግ ስራዎችን ቀደም ሲል ጀምሮ እየተሰሩ ነው ያሉት። አሁን ደግሞ በክልሉ ግብርና ቢሮ እነዚህ የሪፎርም የለውጥ ስራዎች እንዲተገበሩ ከፍተኛ ትኩረት የተሰጣቸው በመሆኑ እኛም ይሄን ይዘን የላንድስኬፒንግ ስራ አሁን ተጀምሯል። ሌሎች የአገልግሎት አሰጣጥ ስራዎችን የመልካም አሰራር ችግሮችን ሊቀርፉ የሚችል አሰራሮችን በመዘርጋት ከዚህ ባሻገር አጠቃላይ የቤሲ ስልጠናን በመስጠት የቤሲ እቅድን ቆጥሮ ድጋፍ እያደረጉ በመቀበል ረገድ ስራዎች እንደዚሁ እየተሰሩ ነው ያሉት። ከዚህ በተጨማሪ የዲጂታላይዜሽን ስራ በተለይ በግቢ ውስጥ ያሉ የተለያዩ አሰራሮችን ከማዘመን ጋር ተያይዞ አሁን ሰው ኃይል አካባቢ ያለውን አሰራር ለማዘመን ፋይናንስ ላይ፣ ንብረት አካባቢ ላይ ያለውን ሬጅስትራር፣ መዝገብ ቤት ላይ ያሉ አሰራሮችን፣ ኢቭን ላይብረሪ አካባቢ ያለውን አሰራር ለማዘመር የተጀመሩ ስራዎች አሉ። ይሄን አጠናክረን ነው የምንቀጥለው። እነዚህ ስራዎች በተደራጀ መንገድ ለመስራት በኮሌጅ ደረጃ አንድ ትልቅ የሚባል የለውጥ የሪፎርም የአስተግባሪ ቡድን አቋቁመን ስራውን በተደራጀ መንገድ እየተሰራ ነው ያለው። አክሽን ፕላን ተዘጋጅቷል። በአክሽን ፕላናችን መሰረት ስራዎቹን ለእያንዳንዱ የስራ ክፍል በአካዳሚኩም በአስተዳደሩም ዘርፍ ስራዎቹ እንዲወርዱ እየተደረገ አጠቃላይ የሪፎርም ስራዎቹን በከፍተኛ ንቃት እና ንቅናቄ እየሰራን ያለ ነው ማለት ነው። እንግዲህ መርጡለ ማርያም ግብርና ኮሌጅ ወይም ጠቅላላ እንደ ክልል ግብርና ኮሌጆችን ግብርና ቢሮ ይዞ ግብርና ኮሌጆችን ሲመሰርት አላማው ያው የግብርና ባለሙያዎችን ማፍራት የሰለጠነ የሰው ሀብት ማፍራት ሲሆን በመጀመሪያ ደረጃ እንደ ተቋሙ አላማ ደግሞ ለይቼ ስገልጽልህ የመርጡለ ማርያም ግብርና ኮሌጅ የተቋቋመበት ዋነኛ አላማው አንደኛ በክልላችን ያለውን የተራቆተ እና የአፈር መከላ ችግር ያለበትን አካባቢያችንን መልሶ የማገገም ስራ እንዲሰራበት እና እንዲበለጽግ የተማረ የሰው ኃይል ማፍራት ነው። የግብርና የተፈጥሮ ሀብትን ሊመልስ ወደነበረበት ሊመልስ የሚችል የተፈጥሮ ሀብት ባለሙያዎችን ማፍራት ነው። በዚሁ ተያይዞ ወይም ደግሞ በዚሁም ጎን ለጎን የማህበረሰብ አገልግሎት መስጠት በሚሰራው ወይም በሚሰጠው እዚያ ግቢ ውስጥ ወይም እዚያ ኮሌጅ ውስጥ በሚሰጠው የትምህርት ዘርፍ የአካባቢውን ማህበረሰብ አገልግሎት መስጠት እና ተመራማሪዎችን ማፍራት እንዲሁም መመራመርና አዳዲስ ግኝቶችን ማፍለቅ ነው አላማው የነበረው። አሁን ባለበት ደረጃ እንግዲህ ብዙ ተማሪዎችን አስተምሯል። ከ1974 ዓመተ ምህረት ጀምሮ በ74 ዓ.ም የተቋቋመ በተለያዩ የስያሜዎች የማህበራት ደን ተቋም የአፈርና ውሃ ልማት ተቋም እየተባለ የቴክኒክና ሙያም ይዞትም ስለነበረ የቴክኒክና ሙያ ተብሎ ሁለገብ የቴክኒክና ሙያ ትምህርት ስልጠና ስራም ተሰርቶበት የቴክኒክና ሙያ ትምህርት ስልጠና ተብሎ አሁን ደግሞ የግብርና ኮሌጅ ተብሎ በተለያዩ ስያሜዎች የተለያዩ ስልጠናዎችን እና ብዙ ተማሪዎችን ያፈራ ከደረጃ አንድ እስከ ደረጃ አራት አልፎም እስከ ዲግሪ በተቋማችን ከአንድ ሺ ስልሳ በላይ ዲግሪዎችን በሁለት ተርማ አስመርቋል። ከዚያ በታች ግን ከስድስት ሺህ በላይ ተማሪዎችን አስመርቋል፣ በየተለያዩ ደረጃዎች በተፈጥሮ ሀብት ትምህርት ዘርፍ ማለት ነው። ከዚያም ባለፈ ደግሞ ከስድስት ሺህ በላይ አርሶ አደሮችንም በሲወሲ አሰለጠነ እያበቃ ወደ ማሳቸው እየገቡ የራሳቸውን እውቀት አዳብረው እንዲሰሩ ያደረገበት እድልና ሁናቴም እንደነበረ መረጃዎች ይጠቁማሉ። እኔ በሰዓቱ ባልደርስም ማለት ነው ለጊዜው ያለኝ ነገር ይሄ ነው። አሁን ባለበት ሁኔታ ያው ዞሮ ወቅታይ ሁኔታውም ስለሚታወቅ ለትምህርት ዝግጁ አይደለም። አንደኛ እድሳቶች ያስፈልጉታል። ሁለተኛ ደግሞ እየሰራ ያለው ሁኔታ ምንድነው? የግብርና ስራው ላይ ብቻ ተኩሮ የግብርና ስራውን በጎን እያስኬደ ያለበት ሁኔታ ያለበት ሁኔታ ያለ ማለት ነው። ኮሌጆቹ ከተቋቋሙ ኒርሊ አንዳንዶቹ ወደ 50 አመት የተጠጋቸው በጣም ነባር ለግብርናም ትልቅ አስተዋጽኦ የነበራቸው እንግዲህ፣ በሶስቱም ኮሌጆች ኒርሊ ወደ 25 ሺህ የግብርና ባለሙያ ተመርቆባቸዋል ከዚህ በፊት ማለት ነው። ስለዚህ እነዚህ ኮሌጆች ለዘመናት የቆዩ ናቸው፣ ለግብርናው ከፍተኛ አስተዋጽኦ ያደረጉ ናቸው። ነገር ግን በዚህ አራት አመት ደግሞ በክልሉ በተፈጠረው የግጭትና ጦርነት ምክንያት ሁሉም ከስራ ውጭ ነው የቆዩት። ስለዚህ እነዚህን ኮሌጆች ወደ ስራ ለማስገባት ምንድነው ያለባቸው መሰረታዊ ችግር የሚለው መጀመሪያ ለየን። ከለየም በኋላ አንድ የጥናት ቡድን አቋቁመን በሶስቱም ኮሌጆች ያሉ መሰረታዊ ጎድሎች ምንድናቸው፣ በምን መንገድ ይፈታል ሚል አንድ የጥናት ሰነድ አዘጋጅቶ በቢሮ እንዲገመገም ነው የተደረገው። እሱም በአጭር ጊዜ፣ በረጅም ጊዜ፣ በመካከለኛ ጊዜ የሚፈቱ መሰረታዊ ችግሮችን መሰረት ያደረገና የመፍትሄ አቅጣጫም ጭምር የተቀመጠበት ሰነድ ተዘጋጅቷል። ከሱ ማግስት ኦልሬዲ እነዚህ ኮሌጆች አራት አመት ነው ከስራ ውጪ ነው የቆዩት። ስለዚህ እንዴት ወደ ስራ እናስገባቸው በሚል ባለፈው አመት የኮምቦልቻ ኮሌጅን ከፌዴራል ስራና ክህሎትና ግብርና ሚኒስቴር ጋር በመተባበር በአዲስ ላውንጅ ተደርጎ ስራ እንዲጀምር የተደረገበትና ወደ 903 የቀበሌ ግብርና ሙያተኞች ከደረጃ 3 ወደ ደረጃ 4 ስልጠና እንዲጀምሩ የተደረገበት ሁኔታ አለ። በሁለተኛ ደረጃ ለዘመናት የቆየ ሕንጻቸው ፈራርሷል፣ በጦርነቱ ምክንያት ጉዳት የደረሰባቸው አሉ። ሶ እሱንም በሚመለከት አንድ የጥናት ቡድን በማቋቋም ያለባቸውን ጎደሎ ታሳቢ ያደረገ ጥናት በማድረግ በክልሉ የጦርነት በተጎዱ አካባቢዎች መልሶ ማቋቋም ጽፈት ቤት በማቅረብ ባለፈው አመት ብቻ 110 ሚሊዮን ብር ተመድቦ የኮሌጆች ህድሳት ጥገና ስራ ሲሰራ የቆየበት ሁኔታ ነው ያለው። የአመራር ጎደሎች ለመሙላትም ጥረት የተደረገበት ሁኔታ አለ። የዛሬው መድረክም ደግሞ ሌሎች የቀሯቸው ጎደሎዎች ምንድን ናቸው በሚል ጎደሎዎችን ለይተን ለመፍታትና ቀጣይ ስራ ለማስጀመር ነው። ኮምቦልቻ ኮሌጅ ባለፈው አመትም ጀምሯል። ዘንድሮም ኦን አድርጎ ይቀጥላል ብለን እናስባለን። ወረታ ኮሌጅን እናስቀጥላለን አሁን ብለን እናስባለን። በቅርቡ እሱንም ስራ እናስጀምራለን ብለን እናስባለን። እንደ ፈጣሪ ፈቃድ ደግሞ መርጡለ ማርያምን ነው አካባቢው ሰላም ሲሆን የምናስጀምርበት እድል ይኖራል ማለት ነው። ያው ኮሌጁ እንደሚታወቀው አንጋፋ ኮሌጅ ነው። አንጋፋ የግብርና ኮሌጅ ነው። ሀያ አምስት የግብርና ኮሌጆች እንደ ሀገር ደረጃ ሲቋቋሙ የተቋቋመ ኮሌጅ ነው። በአዲሱ ከዛ ቀደምም በአጫጭር መስኩ ቀደም ሲል ስልጠና ሲሰጥ ነው የቆየ። የተቋቋመበት ዓመት በጣም ቀደም ያለ ነው፣ ረጅም ነው። ስለዚህ ከዛ አንጻር በጣም ብዙ ባለሙያዎችን አፍርቷል። በባለሙያነትም በአመራነትም በተለያየ በክልሉም በሀገሪቱም ደረጃ ይገኛሉ፣ ከኮሌጁ የወጡ ሰዎች ማለት ነው። ቀደም ሲል በዲፕሎማ ነበረ። ሶስት አመት እያሰለጠነ በአምስት ትምህርት ክፍሎች በተለይ በእጽዋት ሳይንስ፣ በእንስሳት ሳይንስ፣ በእንስሳት ሕክምና፣ በተፈጥሮ ሀብት አያያዝና አጠቃቀም እንዲሁም ደግሞ በህብረት ስራ ማህበራት በኩል ዲፓርትመንቶች በእነዚህ እያስመረቀ በየቀበሌው ሶስት ሶስት ባለሙያ ይሟላ በተባለበት ጊዜ ትልቅ ሚናውን ተወጥቷን ኮሌጁ። ከዛም በኋላ አሁን ላይ እየሰራ ያለው ምንድን ነው? እነዚህኑ ባለሙያዎች ያቅም ማሻሻል ፕሮግራም፣ ለምሳሌ ከደረጃ ሁለት የነበረ ወደ ደረጃ ሶስት፣ ከደረጃ ሶስት የነበረ ወደ ደረጃ አራት፣ ደረጃ አራት ያሉት ደግሞ ወደ ዲግሪ መርሃ ግብር እንዲያድጉ የራሱን አስተዋጽኦ አድርጓል። በጣም ብዙ ምሩቃን አፍርቷል ማለት ነው ኮሌጁ። ስለዚህ በቀጣይም ኮሌጁ በዚሁ መልኩ ቀጥሎ በክልሉ ያሉት የመካከለኛ የሰው ሀብት በግብርናው ዘርፍ በቂ እስከሚሆን ድረስ ትልቅ ሚናውን ለመወጣት እየተዘጋጀ ነው ያለው ከረጅም ጊዜ ውስጥ ግንባታዎች ቢኖሩም እድሳት ተደርጎለት ስለማያውቅ አሁን ላይ እንደገና ደግሞ በህወሓት ጦርነት ወቅት ማገገሚያ ሆኖ ቆይቷል። በዛ መልኩ ብዙ መሰረተ ልማቶች ወድመው ነው የቆዩት። በዛ ምክንያት እና በተለያዩ ምክንያቶች ከ2013 ጀምሮ ተማሪ ያልተቀበልንም እስካሁን ድረስ ማለት ነው። በአሁን ላይ ባለንበት ሰዓት ላይ ያው የእድሳት ስራው እየተሰራ ነው ያለው ከግብርና ቢሮ ጋር በመተባበር እነዚህ የእድሳት ስራዎች ሲያልቁና የመጠጥ ውሃ ቁፋሮም እየተሰራ ናለ። እነዚህ ነገሮች ሲሟሉ ቢቻል በዚህ አመት ተማሪዎች ተቀብለን አሁንም እናስተምራለን የሚል ቅድዘን ነው እየተንቀሳቀስ ነው ያለነው። እንግዲህ በስራ ሂደት የሚያጋጥሙ ችግሮች ይኖራሉ። ያው ስራ ስትሰራ ችግሮች የሚፈጥራቸው አይቀርም። አብዛኞቹን ችግሮች በራሳችን አቅም ለመፍታት ነው ጥረት እያደረግን ያለነው ከኛ ከኮሌጅ አቅም በላይ የሆኑ ችግሮችን ደግሞ ተጠሪ ለሆነው ለግብርና ቢሮ እያቀረብን እያስፈታን ያለ ነው። ነገር ግን አሁንም ትኩረት የሚሹ ጉዳዮች አሉ። ለአብነት ያህል አንዳንዶቹን ለመጥቀስ የመጀመሪያው እንግዲህ ግቢያችን ረዘም ላለ አመታት የቆየ ስለሆነ በ1997 ዓ.ም ተመረተ እንደመመስረቱ መጠን በጣም በርካታ የግቢው ህንጻዎች ያረጁ ናቸው። በቅርብ ጊዜ ከ2017 መጨረሻ አካባቢ ጀምሮ በግብርና ቢሮ እና አጠቃላይ በክልሉ የሪሃብሊቴሽን ፈንድ አማካኝነት የእድሳትና ጥገና ስራዎች እየተከናወኑ ነው። አጥሮች አጥር እና የግቢው ዋና ብር አሁን ተሰርቷል። የዶሪንተሪ እድሳት፣ የክላስሩም እድሳቶች እነሱ ተከናውኗል። ነገርግን ሌሎች እድሳት እና ጥገና የሚያስፈልጋቸው ህንጻዎች አሉ። ለምሳሌ የላይብረሪያችን እድሳት እና ጥገና ይፈልጋል። እሱ ትልቅ ችግር ነው። የአስተዳደር ህንጻ እንደዚሁ ጥገና የሚፈልግ ነው። ከጥገና ባሻገር እንደ አዲስ መገንባት ያለበት ህንጻ ነው የሚሆነው። ሌሎች እነዚሁ የቤተ ሙከራ ህንጻዎች እነሱም እንደዚሁ በአዲስ መገንባት ያለባቸው ናቸው። ግቢ ውስጥ አጠቃላይ ከዚህ ከሪፎርም ስራዎቻችን ጋር ተያይዞ የአስፋልት መንገድ ያስፈልጋል ብለን አስበን እሱን እየሰራን ያለ ነው። ስለዚህ እነዚህ በበጀት የሚደገፉ ነገር ግን መስራት ያለባቸው ተግባራቶች ናቸው። ስለዚህ በጥቅሉ የጥገናና አዲስ ስራዎች እና አዳዲስ ግንባታዎች እነሱ የሚያስፈልጉ ናቸው። እንግዲህ እነዚህ እንደ ችግር ሆነው ያሉ ናቸው። ቢኮዝ ኮሌጁ ለዚህ ክልል ትልቅ አቅም የሆነ ኮሌጅ ነው። የቀበሌ ልማት ጣቢያ ሰራተኞችን በደንብ እያፈራ ያለ ኮሌጅ እና አጠቃላይ የግብርና ትራንስፎርሜሽኑና የግብርና የሪፎርም ስራዎችን ግብርና ክፍለ ኢኮኖሚን በአግባቡ የሚደግፍ ኮሌጅ እንደመሆኑ መጠን እነዚህ ተግባራት ያከናውናሉ። ከዚህ ባሻገር በተለይ ሰራተኞችና መምህራኖች አካባቢ የሚነሱ የጥቅማጥም የጥቅማጥም ኢሹዎች አሉ። አሁን የትምህርት ክፍሎች የትምህርት ክፍል ኃላፊዎች የኢሌቨናይዜሽን ክፍያ እነዚሁ እስካሁን ድረስ እየተከፈላቸው አይደለም። ቀደም ሲል ይከፈል ነበር፣ በሆነ ሰዓት ተቋርጧል። እነዚህ እንደ አዲስ እንዲሰሩና ጥቅም ላይ እንዲውሉ የትምህርት ክፍል ኃላፊዎችን ተጠቃሚ እንዲሆኑ እንደዚሁ ይፈለጋል። ከ2015 ጀምሮ ለትምህርት ክፍል ኃላፊዎች፣ ለኮሌጅ ኃላፊዎች ተብሎ የወረደ የቤት እና የሀላፊነት አበል አለ። እሱም እንደዚሁ ተግባራዊ አልተደረገም። እሱም ተግባራዊ እንዲደረግ እንፈልጋለን። ከዛ ባሻገር በአስተዳደር ዘርፎ ያሉ የቡድን መሪዎች የስልክ እና የወንበር አበል ጥያቄዎች አሉ። እነዚህን ጥያቄዎች ያው ካሁን በፊት በተደራጀ መንገድ ለግብርና ቢሮ የቀረቡና ግብርና ቢሮ እየሰራባቸው ያሉ ችግሮች ናቸው። በቅርብ ጊዜ መፍትሄ ይዘው ይመጣሉ ብለን እንጠብቃለን ማለት ነው። ከዛዎች ከዲጂታላይዜሽን ስራው ጋር በተያያዘ በኮሌጁ አቅም የተጀመሩ ስራዎች አሉ። ነገር ግን አጠቃላይ የሪፎርም ስራው በጀት የሚፈልግ ነው። በጀት ስለሚፈልግ ይሄን የበጀት ድጋፍ አሁን ግብርና ቢሮ በጀመረው መንገድ እንዲቀጥልበት ነው ማቅረብ የምፈልገው። እንግዲህ የቀበሌ የግብርና ባለሙያዎቻችን በየጊዜው የሚሰጡት ኤክስቴንሽን አገልግሎት ለግብርና ዞር ምርትና ምርታማነት ትልቅ አስተዋጽኦ በማድረግ ላይ ነው የሚገኘው ይሄ ደግሞ በተለያዩ አካላትም ታውቆ ድጋፍ እየተደረገኛል ቀደም ሲል እነዚህ ግብርና ኮሌጆቻችን ሶስቱም ወረታ ግብርና ኮሌጅ ከአንድ ሺህ በላይ ኮምቦልቻ ግብርና ኮሌጅ ከአንድ ሺህ በላይ እንዲሁም መርጡለ ማርያም ግብርና ከአምስት መቶ በላይ ተማሪዎችን የተቀበሉ በስራ ላይ ስልጠና ቀበሌ ባለሙያዎቻችንን የስራ ላይ ስልጠና እየሰጡ ይገኙ ነበር ሆኖም በተፈጠሩ ሰው ሰራሽና አንዳንድ ችግሮች ሶስቱም ግብርና ኮሌጆቻችን ከጥቅም አገልግሎት ከመስጠት ውጪ የሆኑ ስልጠናዎች ቆሞ ነበር። በአሁኑ ሰዓት ግን ከፌዴራል ግብርና ሚኒስቴር፣ ከስራና ክህሎት ሚኒስቴር ጋር በተገኘ ድጋፍና ክትትል የኮምቦልቻ ግብርና ኮሌጅ በ2017 ዓ.ም ተማሪዎችን እንዲቀበል ተደርጓል። እና ሙሉ በሙሉ ወደ ስራ ገብቷል። በዚህ ዓመትም በ2018 ወደ 975 ባለሙያዎችን ይቀበላል ብለን እንገምታለን። በዚሁ በተከታታይ ደግሞ የመርጡለ ማርያም ግብርና ኮሌጅ አሁን ተገቢው ጥገና የተደረገለት ስለሚገኝ በቀጣይ ወደ ስራ ይገባል ብለን እንገምታለን። የመርጡለ ማርያም ግብርና ኮሌጅ ግን አሁንም አሁንም ድጋፍና ትልቅ ድጋፍና ክትትል የሚሻ ኮሌጅ ሆኖ ተገኝቷል። ይህም በቢሮ ደረጃ አሁን ተይዞ የድጋፍ ሁኔታ እየተሰባሰበ ይገኛል። እንግዲህ እነዚህ ኮሌጆች በዋናነት አዲስ ተማሪ ተቀብለው አይደለም የሚያሰለጥኑት በስራ ላይ ያሉ የልማጣቢያ ሰራተኞችን የአፕግሬዲንግ ወይም ደግሞ የደረጃ ማሻሻያ ስልጠና ነው የሚሰጡት። እንደሚታወቀው በአማራ ክልል ወደ 20 ሺህ የሚጠጋ የቀበሌ ልማጣቢያ ሰራተኛ አለ። ከዚህ ውስጥ ወደ 12 ሺህ ወይም ደግሞ 60 ፐርሰንት የሚሆነው ደግሞ ከዲግሪ በታች ያለ ልማጣቢያ ሰራተኛ ነው። ሶ ይሄ ኃይል ዘመናዊ ግብርና ይረጋገጥ ካል መሰልጠን አለበት። የእነሱም የረጅም ጊዜ የመልካም አስተዳደር ጥያቄ ነው። ስለዚህ በዚህ ዓመት ኮሌጆቹ ባለፈው ዓመት በደረጃ ስልጠና ጀምረዋል። ዘንድሮም እናስቀጥላለን ብለን እናስባለን። በሶስቱ ዩኒቨርሲቲዎች ጋር ባለን አግሪመንትም በወሎ ዩኒቨርሲቲ፣ ባህርዳር ዩኒቨርሲቲ እና ጎንደር ዩኒቨርሲቲ ባለን ስምምነት በሚል ኬረር ወደ 1440 የቀበሌ ሙያተኞችን ወደ ዲግሪ በቅርቡ መልምለን ትምህርት የጀመሩበት ሁኔታ ነው ያለ። በእነዚህ ዩኒቨርሲቲዎች ብቻ ቀበሌ ላይ ያለው ሙያተኛ አስተምረ ስለማትጨርሰው ደግሞ እነዚህን ኮሌጆችን ደግሞ አጠናክረ ተጨማሪ የሰው ኃይል ማስገባት አለበት። ስለዚህ ዘንድሮ ኮምቦልቻ ላይ የደረጃ ስልጠና አሁንም እድል ያላገኙ የሌቭልቱ የሌቭል ስሪ ሙያተኞች ገብተው የሚሰለጥኑበትን እድል እናመቻቻለን። ወረታ ደግሞ ጥገናው ከተጠናቀቀና እዛ አካባቢ ያሉ ጎደሎች ከተሞሉልን በዚህ አመት አንድ ሲዝን የዲግሪ መርሃ ግብር እናስጀምራለን ብለን እናስባለን። እሱም ታሳቢ ያደረገ ስራ ነው እየሰራን ያለን። እውነት ነው የቀበሌ ልማት ጣቢያ ሰራተኞች አንዱ መሰረታዊ ጥያቄ የመማር ፍላጎት ነው። ይሄን ደግሞ ቢሮ ትኩረት ይዞ እየሰራ ነው፣ በኮሌጆችም በዩኒቨርሲቲዎችም ለማለት። ዘመኑ እየተቀያየረ ነው ያለው፣ ዲጂታላይዝ እየሆነ ነው የመጣው። ሳይንስም በየዕለቱ ይቀየራል። ስለዚህ አብሮ ማደግ ያስፈልጋን። በሁሉም መልኩ ድጋፎችን ብለን እናስባለን። ከዛ ውጭ የኛ የግብርና ኮሌጅ እንደሚታወቀው በአማራ ብሔራዊ ክልል ግብርና ቢሮ ስር ነው ያለው። ስለዚህ በግብርና ቢሮ ስር እነዚህ የመሰረተ ልማት እድሳቶች፣ የበጀት ድጋፎች፣ የአጭር ጊዜና የረጅም ጊዜ ስልጠና መስጠት እነዚህ በተጨማሪ ትልቅ ነገር ድጋፍ ይፈልጋል ብለን የምናምነው ነው። ቢሮ ላይ እነዚህን ሶስት ኮሌጆች ስላሉ ከኛ ውጭ ሁለት ስላሉ እነዚህ ሊመራ የሚችል ቲም መዋቅር አለበት ብለን እናስባለን። ምክንያቱም የተለያየ ባለሙያ ይሄ አካዳሚክ ተቋም ነው። አካዳሚክ ተቋም የተለያዩ ባለሙያዎችን ይፈልጋል። የዛ ጥረት አለብን አሁን ስለዚህ የመዋቅሩም ችግር ስላለ እነዚህን ሁሉም ባለሙያዎች የተካተቱበት ቲም በግብርና ቢሮ በኩል ተደራጅቶ ሜቢ በዳይሬክተር ሊሆን ይችላል ወይም በኬስቲም ሊሆን ይችላል እነዚህን ኮሌጆች ሊደግፍ በሚችል መልኩ መቋቋም አለበት ብለን እናስባለን። ይሄ ትልቁ ይሹ ነው፣ እየጠየቅ ነው ያለ ነው ግብርና ቢሮ ነው። ስለዚህ በዚህ መልኩ አንድ እንዲቋቋም ልን እንፈልጋለን። ሁለተኛ ስልጠናዎች የአጭር ጊዜም የረጅም ጊዜም ስልጠና ወቅቱን ያገናዘበ ያስፈልጋን ብለን እናስባለን። ከዛ ውጭ አዳዲስ ቴክኖሎጂዎችን የማድረስ ስራ ሰራለን። ቢሮ በጣም ጥሩ ነው ብለን እናስባለን። ከቢሮ በጣም ብዙ ድጋፎች እንፈልጋለን። እነዚህ ዋና ዋናዎቹ ናቸው። ነገር ግን ኮሌጁ በራሱም በቢሮም ጋር በመደጋገፍ ከብዙ ፕሮጀክቶች ጋር ግንኙነት ነበረና ብዙ ፕሮጀክቶች የግብረ ሰናይ ድርጅቶች ያግዙን ነበር። ከመማር ማስተማሩ ጋር በተያያዘ አሁን ባለው ነባራዊ ሁኔታና ወቅታዊ ሁኔታ ነው ብዙዎቹ የጠፉብን እንጂ፣ ምናልባት እነሱም እንደገና ጆይን እንዲያደርጉ የመጋበዝ ስራውን እኛም በራሳችን ጥረት እናደርጋለን። ቢሮውን ቢያግዘነ በአቀር ነውና በምንፈልገው መልኩ የግብርና ባለሙያዎችን የማሰልጠን የማብቃት ስራውን ኮሌጁ አጠናክሮ የሚቀጥልበት መንገድ ይኖራል ብዬ አስባለሁ። እነዚህ ከተማ ሉ ቀደም ሲል ለኮሌጆች የተሰጠው ድጋፍ በጣም አናሳ ነበር። በአሁኑ ሰዓት ግን በተለይ ኤክስቴንሽን ኮሚኒኬሽን ዳይሬክቶሬቱ የተለየ ድጋፍ ለኮሌጆቹ በመስጠቱ ነው አሁን ተማሪዎች ክበላ ሊደረግ የቻለው። በቀጣይነት አሁኑ ድጋፉ የሚቀጥለው ነው። ግንባታዎች፣ በተለይ ግንባታዎች ክትትል እየተደረገ የወረታን ኮሌጅ ወደ ስራ ለማስገባት በ2018 ልዩ ትኩረት ተሰጥቶ እየተሰራ ነው። እንግዲህ የቀበሌ ሙያተኞቻችን ማብቃት፣ መደገፍ፣ ማበረታታት የግብርና ቢሮ ሚና ብቻ አይደለም። ሌሎች ተቋማትም ይሄን ማገዝ አለባቸው ብዬ አስባለሁ። ይህ አጋርነት በዩኒቨርሲቲዎቻችን ታይቷል። በዚህ ዓመት ሚድ ኬደር ባስገባናቸው ባስገባንባቸው ሶስቱ ዩኒቨርሲቲዎች ከአቀባበል ጀምሮ ህፃን ያላቸው ሴቶቹን ጭምር ልጅ አቅፈው በተገቢው መንገድ ተንከባክበው የግብርና ቤተሰቦች እንኳን ደህና መጣችሁ ብለው ተቀብለው ኮሌጆቻችን ማካይ ባለፈው ኮምቦልቻ ኮሌጅ የነበረው አጋርነት በጣም ትልቅ ነው። ይሄ ተጠናክሮ እንዲቀጥል እንፈልጋለን። ቀበሌ ላይ ያለው የቀበሌ ሙያተኛ እንግዲህ ያለበት ችግር ይታወቃል። በችግር ውስጥ ሆኖ ነው አገልግሎት እየሰጠ ያለ። ስለዚህ ወደ እነዚህ ተቋሞች ሲመጡ ክብር ሰጥቶ በዚህ ደረጃ ማገልገል ለሙያተኞችም ከመማር ማስተማር ስለው ባሻገር ትልቅ ስሜት የሚፈጥር ነውና ይሄ ተጠናክሮ መቀጠል አለበት ብለን እናስባለን። መምህራን በኮሌጆቹ ውስጥ ያሉ፣ ሁሉ የአስተዳደር ሰራተኞች በቀጣይነት ትምህርቱ ሊጀምር የሚችልበትን ቅድመ ዝግጅት ማጠናከር ያስፈልጋል ከቢሮው ጋር አጋር ሆኖ ያሉ ችግሮች ተፈትተው ወደ ስራ እንድትገቡ እኛም ጥረት እያደረግን ነው። በእናንተም በኩል ለሙያችን ለሕሊናችን ታብረን በዛልክ ተቋሞችን ውጤታማ እናድርግ። ከጎን እንደግፋቸዋለን ነው ምለው። አመሰግናለሁ።